መልእክተኛችን አለይህ ሰላት ወሰላም እንደተናገሩት ሁሉም ህዝብ የራሱ ፈተና አለው፣ የኔ ተከታይ የሆነው ህዝበ ሙስሊም ፈተና ደግሞ ሀብት ነው ብለዋል። በሌላ ሀዲት ላይ ደግሞ እያኩም ወሹሕ ፈኢነ ሹሓ አህለከ መን ካነ ቀብለኩም፣ ስግብግብነትን አደራ ተጠንቀቁ። ምክንያቱም ይህ ስግብግብነት ወይም ንፍጉነት ከእናንተ በፊት የነበሩ ሰዎችን

ብዙዎቻችን ይህ ምክር ለእኛ የተቅጣጫ አይመስልን። እኛን የሚመለከት አይመስልን ነገር ግን ዱንያ ሰዎችን የምታታልለው ቀስ በቀስ ልክ ወንዝ እያሳሳቀ እንደሚወስደው ሰዎችንም በዚያ ውስጥ ሰርገው እንዲገቡና እንዲሰምጡ እያታለለች ትወስዳለች ዱኒያን ማካበት አይከለከልም። አላህ ሱብሓነሁ ወተዓላ የእቺ ዱኒያን ሙሉ ለሙሉ እርም አላደረጋትም። ነገር ግን አንድ ሰው የእቺ ዱንያ መሸጋገሪያ መሆኗን ካወቀ ለዚህ ዱንያ ብሎ አላህ የከለከለውን ነገር በፍጹም አይዳፈርም። ምንም አይነት ጥበት እና ጭንከት ውስጥ ቢሆን የአላህን ህግ ሁሌም ለማክበር ጥረት ያደርጋል። የሙስሊም አንዱ መገለጫ ይሄ ነው። አላ ሱብሐነሁ ወተዓላ እኛ ከመወለዳችን በፊት አስቀድሞ የእያንዳንዳችንን ሪዝቅ ስፋትና ጥበት ጽፏል። በሓላል መንገድ መምጣቱ የማይቀረውን ሪዝቅ በሐራም ለማግኘት መኳተን ወንጀልን እንጂ ሌላን አያተርፍ። ለዚህ ነው ከመልእክተኛችን ዐለይሂ ሰላቱ ወሰላም ከተለያዩ ሰሐቦች እንደተላለፈልን ዕለሙ

አንዳችሁ ሪዝቅ ቆየብኝ ብሎ ማሰቡ ከሀላል ውጭ በሀራም እንዲፈልገው እንዳያደርገው አሉ። ለምን አላህ ዘንድ ያለው እሱን በመታዘዝ እንጂ የእሱን ትዕዛዝ በመጣስ የሚገኝ አይደለምና። ዛሬ ባለንበት ተጨባጭ ብዙዎች ዘንድ የኑሮ ውድነት፣ የዋጋ ግሽበት ትልቅ የመነጋገሪያ ርዕስ ሆኗል። ብዙዎቻችን እየተጨነቅንበት እንገኛለን። ይህ ከሁሉ በፊት

ማለት የዋጋ ገደብ አድርግልን ማለት ነው። ነጋዴዎች ከተገቢው በላይ ከፍ ያለ ዋጋ ጨምረው እንዳይሸጡ፣ በከፍተኛ ዋጋ እንዳይሸጡ ገደብ አድርግልን አሉ። መልእክተኛው ዐለይሂ ሶላቱ ወሰላም ምን አሉ? የዋጋን ገደብ የሚያስቀምጠው ለሰዎች ሲሳይን የሚዘረጋው ወይም ደግሞ የሚነፍገው የሚሰጠውም አላህ ብቻ ነው አሉ። እኔ ደግሞ አንዳችሁንም በሆነ ባላሰብኩት ምክንያት ቢሆንም በድዬ ወደ አላህ መሄድ አልፈልግም፣ በገንዘብም ይሁን በደም ጉዳይ ላይ አንዳችሁንም በደል አልፈልግም አሉ። ይህ ማለት በብዙዎቹ ዑለማዎች ዘንድ እንደተብራራው አንድ ሰው እንዲሁ ከተለመደው ዋጋ በላይ የፈለገውን ነገር ወይም የፈለገውን ያህል ጨምሮ መሸጥ ይችላል ማለት አይደለም። አሁን መሰረታዊ በሆነ መልኩ በሸሪዓ የተቀመጠ ገደብ የለም። ነገር ግን በተቻለ አቅም ለሰዎች ማዘን ተገቢ ነው። ይህ ውስን ግብይት በሸሪዓ የማይፋረስ ቢሆን እንኳን ምናልባት ለሰው ባለማዘኑ በአላህ ዘንድ የሚወቀስበት ሁኔታ ሊኖር ይችላል።

ባዓ ወኢዛ ሽተራ ወኢዛ ቅተዳ መልዕክተኛው ዓለይሂ ሰላቱ ወሰላም ለእንደዚህ አይነት ሰው ዱዓ ያደርጋሉ። ትንሽን ትርፍ ለማግኘት ብሎ ሰዎችን መጉዳት ተገቢ አይደለም። አብዛኛውን ጊዜ በንግድ ላይ የተሰማራ ማህበረሰብ ምንም አይነት የዋጋ ንረት ቢኖር ይህን ያህል የጎላ ጉዳት አይደርስበትም። በአኗኗሩ ዘይቤ ላይም የሚደርስ ተጽዕኖ የለም። አብዛኛውን ጊዜ ጉዳት የሚያጋጥማቸው በደሞዝ የሚተዳደሩ ናቸው። እነሱም ደግሞ አላህ ብሎ ከጊዜ በኋላ ደሞዛቸው መጨመራቸው መጨመሩ አይቀርም። አላህ ስብሓነሁ ወተዓላ ለእያንዳንዱ ሰው ገና ሳይወለድ በፊት ሲሳዩን እንደሚለግሰው ቃል ከገባ ዋስትና ከወሰደ ምን የሚያስፈራ ነገር አለ? ዋጋ ከመጨመሩም በፊት ከጨመረም በኋላ ሰዎችን የሚረዝቀው አላህ ነው። ይህን የሚያሳይ ምሳሌ ካስፈለገ ብዙዎቻችን በልመና የሚተዳደሩ ወንድሞችና እህቶች ሲያጋጥሙን ምናልባት የዛሬ 15 ዓመት ወይም አስር ዓመት የምንሰጠው አንድ ብር ሊሆን ይችላል። ዛሬ ግን ብዙዎቻችን አስር ብር ወይም ከዛም በላይ ልንሰጥ እንችላለን። ደሞዝ የላቸውም፣ ግን እነሱንም አላህ ስብሓነሁ ወተዓላ ይረዝቃቸዋል። ወማ ሚን ዳበቲን ፊል አርድ ኢላ አለላሂ ሪዝቁሃ

ተግዶ ኪማሰን ወተሮሑ ቢጣና ይላሉ። አንዳችሁ በሚገባው ልክ በአላህ ላይ ብትመኩ ኖሮ ልክ አእዋፍን እንደሚረዝቀው ወይም ሲሳይ እንደሚሰጠው ይሰጣችሁ ነበር። በባዶ ሆዷ ትወጣለች፣ ሆዷ ሞልቶ ትመለሳለች። በማለዳ ባዶ ሆዷን ትወጣለች፣ ስትመለስ ሆዷ ሞልቷ ነው የምትመለሰው። ያ ከመሆኑ ጋር ግን ይህ ሁሉ የዱንያ ጉዳይ መሆኑ መረሳት የለበትም። ዱንያ እንዲያው ለአኺራ መሸጋገሪያ ስለሆነች እንቆይባት እንጂ ዋናው ትኩረታችን መሆን የነበረበት አኺራ ላይ ነበር። አላህ ስብሓናሁ ወተዓላ ወላ ተንሳ ነሲበከ ሚነ ዱንያ ይላል። ከዱንያ ምንም ያህል ድርሻህን አትርሳ። ከዱንያ ነው አትርሶ የተባልነው እንጂ አኺራውን እኮ አትርሶ አልተባልነም። የአኺራ ጉዳይ መታወስ ራሱ አያስፈልገውም። ሁሌም ጭንቃችን ትልማችን ጠዋት ማታ ሊያስጨንቀን የሚገባው ያ ዘልዓለማዊ ህይወት ነው። ግን ያ ሲሆን ዱንያን አትርሱ ነበር የተባልነው። እኛ ዛሬ የምንተዋወሰው ስለ አኺራ ነው። ባካችሁ፣ አኺራን አንርሳ እየተባባልን ነው። ይሄ ምን ያህል ወደ ኋላ እንደቀረን ያሳያል። አላህ ሱብሓነሁ ወተዓላ ሁላችንንም ያስተካክለን፣ ኢማናችንን ይሙላልን።